ሰላም ሰላም፣ ጤና ይስጥልኝ ምድና የተከበራችሁ የመስጊድ ቤት ተመልካቾች ከአገር ውስጥም ከአገር ውጭም ያላችሁት እንደምን አላችሁ? ደህናችሁ? ሰላማችሁ ያለው እግዚአብሔር ይመስገን። ሰላም ነኝ። ሰላማችሁ በክርስቶስ ተቀይብሳለን። የምንዳችሁ የምትወዱን በሚሉ እንዴት አላችሁ? ዛሬ ደግሞ የምሰራው ዛሬ ይሄ ደግሞ የዱባ ነው፣ ዱባ ነው ማለት ነው። ያው በኢትዮጵያ ዱባ ታውቃላችሁ። መስስ ዱባ ነው። ልጅ ጨርሻለሁ። ጎመን ነው፣ ከጎመን ጋር ጠብሶልን ማለት ነው።

ይሁንና እንግዲህ አከታተፉን እንደምትመለከቱት በረዥም የሚከተፍኩት ማለት ነው። ወንዶች እንደምትወዱት ተስፋ አድርጋለሁ። በጣም ቆንጆና ቆንጆ ነው። የሰውነትም ተስማሚ ገንቢም ነው። ቪታሚንስ ነው። እሺ ወንዶች ሰርታችሁ እንደምትበሉ ደግሞ ተስፋ አድርጋለሁ። በእርታ በሉ። እሺ በራሳችሁን ብሉ። ሰሮችሁን ሰርታችሁ ነው ምሴስ የሚጣፍጥ የወዱ የለም

ከደንሽ ደቂቃ በኋላ አውቷል።